ሰላም እንዴት ናችሁ? እኛለን፣ እግዚአብሔር ይመስገን። እንግዲህ የቤቱ የመጨረሻ ምዕራፍ ላይ እንገኛለን። እንግዲህ እንደምታዩት ባምሳለ ምስላት ቤታችንን ፏር ግን እግዚአብሔር ለዚህ ያበቃን፣ እግዚአብሔር ይመስገን። ከምንም በላይ ለዚህ መድረስ ትልቅ ነገር ነው እና እንግዲህ ሜርሲያችን እግዚአብሔር ይስጥልን። የው ቤታችን እንደዚህ ሽብርቅርቅ ብላለች። በጣም ነው ደስ ያለኝ። ምንጣፋችንም ወለላችንም ፏ ብሏል፣ ቤታችንም ፏ ብላለች። ሃናም እዚህ ጋር መጣች። በጣም እውነት ነው። ሚስትየው እንግዲህ ከልጅ ጋር በጣም ጎንበስ ቀና ይከብዳል። አዎ ያደክማል። እውነት ነው። ያን ሁሉ ቆሻሻ ጠራርገን ወለላችንን፣ ምንጣፋችን ፏ አርገን ቤታችን እንደዚህ ውብ መስላለች። አቤት ከዛ ወደዚህ። አይ እግዚአብሔር ይሄን ያደረግክ አምላካችን ተመስገን። ከዛው የቀረችን ጉዞ ወዴት ትለኛለህ አባቴ? ወደ ሶፋችን ከወራት በፊት እንግዲህ እየተመላለስን በሚገርም ዲዛይን ያዘዝነውን ሶፋ ለመጫን መጣን። ከቀናት በኋላ ያንን ካደረግን ወለሉ ምናምን ካረግን በኋላ ያው ፊኒሺንጉ ደርሶ ተደዋውለን እዚህ መተናል። ሶፋችንን መጫን ልንጀምር ነው። የሶፋችን ምርጫ እንዴት ነው? ኢዩት ሶፋችንን አፎም እዚህ ጋር እያስቸገረች ነው። ፈልሰስ ወደ ቤት ሳይገባ ወዲያ ወዲህ እያለች ነው። ሶፋችንን እንግዲህ ለማስጫን እዚህ መጥተናል። በጣም የሚገርም ስራ ነው የሚሰሩት። በጣም ነው ተመላልሰን። የሚገርም እቃ ነው የሶፋው ጽድት ፍክት ተደርጎ የተሰራ የሚገርም ዲዛይን ነው። እኛ ራሳችን አውርደ ነው ነው እንግዲህ መስራት ያለባቸውን። እዚህ ጋር እንግዲህ ወንበሯን ጣጣ እያረጋት ነው ሶፋችን ተጫነና ጉዞ ወደ ቤት ትላለ። እንግዲህ ቤታችን ቀድመን ደረስን። ሶፋችን ተጭኖ መጣ። ያኒ ስልክ ያው ገብቷል ስልኩ። እንግዲህ ይሄ የሚስት የሀናና የሜርሲ ምርጫ የሆነው ምርጡ ዲዛይን እንግዲህ ተሰርቶ ጥንቅቅ ብሎ እንግዲህ ይኸው ፏፈሽ ብሎ ወደ ቤቱ እየገባ ነው። በጣም ነው የሚያምር፣ የሚያምር ሶፋ ነው እውነት በዛ ላይ ክብደቱ በት የተሰራበት ማቴሪያል የሚገርም ነው ከምላችሁ በላይ ማለት ነው። በጣም ደስ የሚል በጣም የሚገርም ስራ ነው። ደስ ብሎኛል እኔም ሀናም በደስታ በጣም ነው ደስ ያለንና እግዚአብሔር እንኳን ለዚህ ያበቃን። አቤት ፈጣሪ የማይሰራው ታምር የለም። እኛ ላይ ታምር ሰርቷል ብቻ እያስገቡ ነው። ቆይ አላስተካከሉትም። ጆ፣ ምን ላግዝ? አሪፍ ቦታ ነው የሰጠነው

እነሱ እዚህ ጋር ነው ሚቀ አዎ፣ ለነሱ ነው ቦታ አንዱ

በስተመጨረሻም እንግዲህ ቤታችን እንደዚህ፣ ያ ዲዛይኑ ቤትው ገባ፣ ሶፋው አቤት ውበት! ተመስገን አምላኬ፣ ተመስገን ለዚህ ያበቃኸኝ አምላክ ተመስገን። የእኔ አምላክ አመሰግናለሁ።